እኔ በቅርቡ ዳርፎር አካባቢ የተከሰተው እና የደረሰው ሁኔታ የበለጠ ራሳችን እንድናይ ከሚያደርጉን አካባቢያችን ላይ በየጊዜው ከምንሰማቸው ከምናያቸው ከምንኖራቸው እንዳለ በተጨማሪ በዚህ ፋሽር ላይ የተፈጸመው ነገር በጣም አሳዛኝ ከባድ ነው። እንደ ታሪክ መልዕክት ያለው ቦታ ስለሆነ ትንሽ ነገር ማለት ፈለጉ። ፋሽር ሱልጣን አሊ ዲናር የሚባል ታላቅ ሰው በ1890ዎቹ መጀመሪያ ላይ እንግዲህ ንግስና ይዞ እንግዲህ እስከ 1916 አካባቢ መስለኛው እንግዲህ ለ20 ዓመት የሚጠጋ አካባቢ በስልጣን የቆዩት ይህ ሰው አላህን የሚፈራ ሰው ነበር። ይህ ሰው በጣም ባለ ሀብት ነበር። እሱም ቤተሰቦቹም ከቤተሰብ ሲወርድ ሲዋረድ የመጣ ሀብት ስለነበረ በጣም በኸይር ነገርም ላይ ይታወቃል፣ በመስጠት በማድረግ በተለይ ለዲን ጉዳዮች ላይ ቀዳሚ ሆኖ በመሰለፍ ይታወቃል። ከሚታወቅባቸው ታሪኮቹ እንግዲህ ሁላችንም የመዲና ሁጃጆች ሚቃታቸው ላይ ዙልሑለይፋ ላይ አብያር አሊ ወይም ደግሞ ሚቃት አህሉ መዲና ተብሎ የሚታወቀው አብያር አሊ ይታወቃል። መስጂዱም አለ። መስጂዱንም ታውቃላቸው። እዛ ቦታ ላይ የአብያር አሊ ሰይድና አሊ ብኑ አቡጣሊብ ጋር የተገናኘ ታሪክ እንዳለው ቢወሳን አብያር አሊን በሚገባ በማስቆፈር በመጠበቅ ለመዲና ሁጃጆች ትልቁን ድርሻ በመወጣት የተወጣው ይህ ሰው ነበር። የመዲና ሰዎች መስጂድ ላይ መስጂዳቸው ተበላሽቶ መጠጫ ውሃቸው ውሃ የሚያገኙበት ቦታ በጣም በማይሆን ሁኔታ ፈርሶ በነበረበት ጊዜ አብያር አሊን በሚገባ ሁኔታ አስቆፍሮ መስጅዱን አሳድሶና አስተካክሎ በአጠቃላይ መዲና ላይ ተቀምጦ በየጊዜው እየላከ ለሁጃጆች የሚገርም ሁኔታ ሰደቃ የሚደረግበት ቦታ ነበር። እዛ ቦታ ላይ የእሱ ሰደቃ ትልቅ ነበር። እንግዲህ ዘካ ሰብስቦ ዛሬ ሀብታቸው ከፍታ ላይ የደረሱት እስላምና የአረብ ሀገራቶች ድሮ እነ ዘካ ከሚላክባቸው አገራቶች ነበሩ። ዳርፉር ዛሬዋ የጦርነት ማዕከል ዛሬዋ የብዙ ሺዎች ለመፈናቀል ለመሞት ምክንያት የሆነች አካባቢና በዚህ አይነት አሰቃቂ የሆነ ጭፍጨፋ የደረሰበት አካባቢ ሱብሃነላህ። የሀገር ዛሬ ፈላጊ ሆኗል። የሀገር ዛሬ ተመጽዋች ሆኗል። ብዙ ሰዎች የዕለት ጉርስና የዕለት ስንቅ ያስፈልጋቸዋል። ይህ ሰው ደግሞ ትናንት ለነዛ ሰዎች ከዚህ አልፎ ለጎረቤቶቻቸውና ሌሎች ተስፋ መድረስ የቻለ ሁጃጆች ስንቅ የሚያቀብል የነበረ ካዕባን ልብስ የሚያለብስ የነበረ ታላቅ መሪ የነበራት ሀገር ናት። ዳርፉር የሀገር ደግሞ ዛሬ ተለውጦ በዚህ ልኩ ነው። ሌሎቹ ምን ያህል ይሄ ነገር ገብቷቸው ኃላፊነታቸውን ተወጥተዋል? የትናንት ውለታቸውን አስበው ዛሬ ላይ ከጎናቸው ቁመዋል? ጥያቄ ነው። ነገር ግን የሰላም ማጣት የሰላም መደፍረስ የሚያስከፍለው ዋጋ ያን የመሰለ ትልቅ አገር፣ ከራስ ያለፈ ማንነት የነበረው አገር፣ ለሌላ የተረፈ ሀገር፣ በዚ አይነት መሪ የተመራ ሀገር፣ ለሙስሊሙና ለእስላም ባለውለታ የነበረ ሀገር፣ ፈጃጆች ከሱዳን ተነስተው መዲና እስኪደርሱ ድረስ አንዳቸው ሀጥም እንዳያገኛቸው በየቦታው ጉድጓድ ቆፍሮ ስንቅ ያቀበለ ዘካውን ለሌሎች እንዲተርፍ ያደረገ አገር ዛሬ ደግሞ ተመጽዋች ፈላጊ፣ በአሰቃቂ ሁኔታ ህይወታቸው የሚያልፉ ሰዎች ያሉበት ቦታ ሆኗል። ሰላም ይሄ ነው፣ ሲጠፋ እንዲህ ነው። ዋጋ ያስከፍላል፣ ብዙ ነገር ያሳጣል። እናስበው፣ እንመልከተው፣ ከሌሎች በማየት ራሳችን በመማር ነጋችን እናስተካክል፣ ሰላማችንን እንጠብቅ፣ የሁላችንም ኃላፊነት እንወጣ። ሱልጣን አሊ ዲናር ዛሬ የሱዳን ማዕሳ የሱዳን እልቂትና የደም መፍሰስ ትልቅ ማሳያ ምልክት የነበረ ሰው የለም፣ በቂ ነው። ኢዘን ይህንን ታሪክ በማስታወስ እኛስ ብለን ራሳችንን መልከት ሰላማችንን እንጠብቅ ነው መልዕክት።